አሰላሙ ዓለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የመዳም ቅመርቲው ቤተሰቦች እንዴት ናችሁ? ወዳጆች ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ረብልዓለሚን ያላ ስነስራ ዓመት አይለቸው ዶች እንደውም ደግሞ የኦርቶዶክስ እምነት የከይት ወንድሞቼ ሰላማችሁ ይብዛልኝ፣ ወዳችኋለሁ፣ አከብሯችኋለሁ። ዛሬ እንግዲህ ብዙ ጥያቄዎች ያው እንደምታውቁት ዩቱበር ብዙዎቹ ብዙዎቻችን ከእኔ ጀምሮ አዲስ ዩቱበሮች ነን እና ብዙ ስለ ዩቱብ የማናቃቸው ነገሮች አሉ ማለት ነው። እና እስኪቀማቀው ትንሽ ቢሆን ላሳያችሁ መጥቻለሁ። እሱም ላይቭ ላይ ወይም ደግሞ በኮሜንት ላይ ብዙ ጥያቄዎች እየጠየቁ ብዙ እህቶች እግራ የተጋቡበት ነገር ነው እና አብራችሁን ይቆዩ። እንሻላ እሱ ስለ ኮፒራይት ነው ማለት ነው። የዛሬ ቪዲዮ ኮፒራይት ምንድነው? ኮፒራይት እንዳለብን በምንድን ነው የምናውቀው? የሚሉ ብዙ እህቶች አሉ። ኮሜንት ላይም ላይቭ ላይም የሚጠይቁ ማለት ነው እና እስኪ ዛሬ በምችላት ያክል ላሳውቃችሁ አብረን እንወቅ ማለት ነው። ወደ ቪዲዮ ከመሄዳችን በፊት ግን ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ ወዳጆቼ፣ መልካምነት ለራስ ነው እሺ። አሁን እኔ ይሄ ቻናል አዲስ ነው በነገራችን ላይ፣ ቀጥታውን አሳያችኋለሁ ማለት ነው። እኔ ኮፒራይት ይዞኛል አለብኝ ማለት ነው። ኮፒራይት ያለብኝን እንዴት ነው ኮፒራይትን ማጥፋት የምችለው ቪዲዮውን ሳላጠፋ ኮፒራይትን ብቻ እንዴት ነው መቁረጥ የምንችለው የሚለውን አብረን እናያለን። መጀመሪያ ወደ ክሮም እንገባለን ማለት ነው። ክሮም ላይ ስንገባ እቺ የዩቲዩብ ምልክቷን አንድ ጊዜ ክሊክ እናረጋታለን ማለት ነው። ልብ ብላችሁ ይህ ውዶች አጠር አድርጌ ነው ምሰራላችሁ። ያው ኮፒራይት ያለበትን ቪዲዮ እንዴት ነው ቆርጠን ማውጣት የምንችለው የሚለው ማለት ነው። እሺ ወዶችዬ እዚች ጋ ፕሮፋይል ይታያለች፣ እዚች ጋ ማለት ነው። አንድ ጊዜ ክሊክ አደርጋታለሁ ወይም ደግሞ ነካታለሁ ማለት ነው። ከዛ ዩቲዩብ ስቱዲዮ የሚል አለ እዚች ጋ ልብ ብላችሁ እዩ። እሷን አንድ ጊዜ ክሊክ አደርጋታለሁ። እንደዚህ ካደረግም በኋላ እዚ ጋር ይችን የዩቲዩብ ምልክቷን አንድ ጊዜ ክሊክ አደርጋታለሁ ማለት ነው። ሁለተኛ ላይ ያለችው ማለት ነው። ከዛ እዚ ጋር እንደሚታዩት እዚ ጋር ቪዲዮስ የሚል አለ ሾርት ቪዲዮ አለ ላይቭ የሚል አለ ማለት ነው። እዚ ጋር ፖስት አለ። ለምሳሌ እኔ ላይቭ ቪዲዮ ላይ ነው ኮፒራይት የያዘኝ ማለት ነው። እዚች ጋር አንድ ጊዜ ላይቭ የምትለዋ ነካት አለ ወይ ማለት ነው። እሺ ውዶቼ ይሄ እንግዲህ የላይቭ ቪዲዮ የእኔ የላይቭ ቪዲዮ እስከዛሬ የተጠቀምኩት ነው ማለት ነው። እዚች ጋር እዩ። ቪዚቢሊቲ የምትላለች ማለት ነው። እዚች ጋር ቪዚቢሊቲ የምትላለች ከዛ ይችን እዚች ጋር አንድ ጊዜ እንጫናታለን አንድ ጊዜ ክሊክ አደርጋታለሁ ማለት ነው። እዚች ጋር ያለችው አንትን ስትሏት፣ ኮፒራይት ከሌለባችሁ ቪዲዮዋችሁ ምንም ችግር ከሌለበት እዚች ጋር ነን ይላል የፐብሊክ ነን ይላል ማለት ነው። ነን ምልክት ያሳያችኋል ማለት ነው። ያ ምንድን ነው? ኮፒራይት አልያዛችሁም ማለት ነው። ኮፒራይት የለባችሁም ማለት ነው። ይሄ ምልክትበት እች ጋ እዩ ልብ ብላችሁ እዩ ማለት ነው። እዚ ጋ እንደዚሁ ይሄ ኮፒራይት የሌለበት ነው። ነገር ግን እኔ ኮፒራይት ስላንትና እንግዲህ ጥፋት አለብኝ ወይ ደግሞ ቪዲዮ ላይቭ ላይ የማይ ማለትም የማይሆን ነገር አለበት ማለት ነው። ዩቱብ የማይፈቅደው ነገር አለ ማለት ነው። ኮፒራይት እዚ ጋ እዚ ጋ እዩ። ነን የሚለው ቦታ ላይ ይሄ ኖርማል ነው፣ ምንም ችግር የለበትም። ግን እዚህ ጋር ግን ኮፒራይት ብሎ ያሳየኛል ማለት ነው። ያ ማለት ምንድነው? ኮፒራይት አለብኝ፣ ለዩትዩብ አስፈላጊ ያልሆነ ነገር ገብቶብኛል ቪዲዮ ውስጥ ማለት ነው። አንድ ጊዜ እነካት አለው ኮፒራይት የምትለዋም ማለት ነው። ከዛ አንድ ጊዜ ስነካ ሲዴታ ላይ ስሚላለ እንደዚች ጋር ትመጣላችኋለች ጽሑፍ። ከዛ አንድ ጊዜ እንነካታለን፣ ከዛ በዚህ መልኩ ይመጣልናል ማለት ነው። ቻናል ቪዚቢሊቲ እዚህ ጋር ሶሪ ማስታወቂያ ነው። እዚህ ጋ እዩ። እዚች ጋ አንድ ጊዜ ክሊክ አደርጋታለሁ ማለት ነው። ሲ ዴታ ላይስ የምትለውን አንድ ጊዜ ክሊክ አደርጋታለሁ። እኔ የተጠቀምኩት አሁን ፋኒ ቪዲዮ ነበረ። እሱ ነው አሁን ድምፅ ስለገባብኝ ነው ኮፒራይት የያዘኝ ማለት ነው። አንድ ጊዜ እዚህ ጋ ሲመጣልን እዩት። አሁን ይሄ ቪዲዮ ዶላር ብር ወይም መቁጠር አይችልም ማለት ነው። ለምን እዚህ ጋ ተይዛለች የዶራን ምልክቷን አስምሮባታል ማለት ነው። ብር አይሰራም። ለምን ጥፋት አጥፍቻለሁ? ይህም ቪዲዮ በምሰራበት ሰዓት ማለት ነው። እስኪ አሁን እናየዋለን ማለት ነው። ኮፒራይት ያለበትም አንድ ጊዜ እች ትላችሁ፣ እዚህ ጋ ግን በደንብ አይታይም። ኮፒራይት ያለብኝ ይኸው እዚህ ጋ ልብ ብላችሁ በደንብ አላሰመረበትም፣ ግን ታስታውቃለች። እዩ፣ ከዚች ጋር የኤስ ምልክት ካለችባት ጋር እስከ እዚች ድረስ የማይሆን ነገር ተጠቅም ያለው ወይም ደግሞ አላስፈላጊ የሆነ ድምፅ ገብቶብኛል ማለት ነው። እዩ፣ አሁን ይችን እንዴት ነው መቁረጥ የምንችለው ካልን እዚች ጋር ቴክ አክሽን የምትላለች ማለት ነው። ይችን አንድ ጊዜ ክሊክ እናደርጋታለን። ከዛ እዚህ ጋር ሶስት ነገሮች ይመጣሉ ማለት ነው። እኔ ግን ዛሬ የማሳያቸው ማነው ኮፒራይት ያለብንን ቪዲዮ እንዴት ነው መቁረጥ የምንችለው የሚለው ነው። በመቁረጥ ነው ዛሬ የማሳያቸው። ከዛ ዝች ጋር እች የመቀስ ምልክቷ አለች እዚ ጋ ያው ሳይለንት ማድረግም ሙሉ ለሙሉ ድምፅ ማጥፋትም ይቻላል ማለት ነው። በዚህ በሶስት መጠቀም ይቻላል ግን ዛሬ ስለ መቁረጥ ነው የማሳያቸው። ይችን የመቀስ ምልክቷን አንድ ጊዜ ክሊ ካደርጋታለሁ ማለት ነው። ከዛ እዚ ጋ እንደሚታዩት ኮንቲኒው የሚላላ እሷን አንድ ጊዜ ክሊክ አደርጋታለሁ ወይም እጫናታለሁ ማለት ነው። እዩት፣ እኔ አሁን እዚህ ጋር ጥፋቴ እዩት። እዚህ ጋ በሰማያዊው ጽፎልኛል ማለት ነው። ከዚቻለችዋ አላስፈላጊ የሆነ ድምፅ ገብቶብኛል ማለት ነው። ከዛ አሁን ይሄን ቆረጥኩት ማለት ነው። ይችን ለይቼ አወጣኋትኝ ማለት ነው። ከዛ ምን እላለሁ አሁን እዚህ ጋ ሴቭ አረጋት አለው ማለት ነው። ተር የምትለዋ ነጋት አለው እሺ አሁን ጠፋ። አያችሁታ የቅድም የነበረበት ምልክት አሁን ጠፋ ማለት ነው። አሁን ቆረጥኩት ማለት ነው። በዚህ መልኩ ኮፒራይታችሁን ማስወገድ ትችላላችሁ። ወይ ደግሞ ኮፒራይት እንዳለብን በምናቃለል የምትሉ ህቶች በዚህ መልኩ ኮፒራይት እንዳለብን ማወቅ እንችላለን ማለት ነው። እዚ ጋ ያቺ የኤስ ምልክቷ ዝግናት ያልኩባችሁ ቦታ ላይ አሁን ከፈተልኝ ማለት ነው። እዚች ጋር እና በዚህ መልኩ አስተካክሎ አስተካክሉ ያዋጠራለች ቪዲዮ ነው። ሀሳብ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ስለተከታተላችሁ የሚያመሰግናለሁ። ጀዛኩማላሁ ኸይረን